ከዛ በኋላ አንድ ኩባያ ውሃ አንድ ኩባያ ውሃ ተካ አደረኩ ማለት ነው። ይገባችሁ? ዱኤቱን ምን ታረጉ መሰላችሁ ዱኤቱን በእንትንታሽ በዝብደ ተቆላልታላችሁ ትንሽ ቡኒ ወርቃማ ከለር እንዲሆን ማለት ነው ዱቄት ዱቄት እንዳይል ያን የጣም ዱቄት እንዳይኖረው እዛ አንድ ኩባያ ውሃ ታረጋላችሁ።

ከፍተኛ የሆነ መሰረታዊ አገልግሎት የሀገር እና ስራቸው ጊዜ አንዳንድ ጊዜ ሰው ቤት ስትኖሩ ማለት ነው። ትንሹ ነገር በጣም የሚከብድባቸው ነገር አለ። ገባችሁ እና እኔ ይሄን የምሰራው

እና ይህንን የመሰለ መኮረኒ ሰርቻለሁ። እና ውድ ሀገር ልጆች፣ ውድ ኢትዮጵያውያን ስለተከታተላችሁ የተልባ አመሰግናለሁ። ጀዛኩም አላከ ሁላችሁም ክበሩልኝ፣ የእኔ ውዶች። እናማ ሁላችሁም ክበሩልኝ። ተልባ አመሰግናለሁኝ። እና ወደ ሀገር የልጆች ውድ ኢትዮጵያውያን የእውነት ከልባ አመሰግናለሁ። ሰውን ስለተከታተላች ከልባ አመሰግናለሁ። ክባሩ ልጅ ዘኩማላ ከሄሬ ነው ወደች እና ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ አበረታት ለምትሰጥኝ አስተያየት ከልባ አመሰግናለሁ። ወዶች፣ ለቤት አዲስ የሆናችሁ ሰብስክራይብ አድርጉልኝ፣ አበረታቱኝ፣ ክበሩልኝ ወዶች። ነባሮች ደግሞ ላይክ ማድረግ አትርስቱ። መልካም ነት ለራስ ነው የሚወዶች መልካምነት ተሆኑት አላችሁ እንጂ አገዙትም። ስለዚህ መልካምነት ለራስ ነው። በቅንነት ቢዶን ሰመጨረሻ ይልኝ ሁላችሁንም ከልባ አመሰግናለሁ። ሀይዞች፣ በእርቺ ጠንክሪ፣ ምናምን በምትሉ የምትሰጥኝ አስተያየት ሁላችሁንም ከልባ አመሰግናለሁ። አመሰግናለሁ ጀዛኩም አላህ ከይሮዶች ነው። አመሰግናለሁ ስለተከታተላችሁኝ። አመሰግናለሁ። የምንላቸዋል ወንድቻ፣ በርቱልኝ። አላህ ረመዳንን በሰላም ጡመንም እንድጫርስ ያድርገን። አላህ ሀገራችንን ሰላም አድርጎልን ርዝቃችንን በሀገራችን ያድርግልን እንላቸዋል ወንድቻ። እና የሁሉም ሙያ በየቤቱ ይለያያል። ሰርታችሁ ሞክሩት፣ የእውነት ትወዱታላችሁ ወንዶች። በነገራችን ላይ ልጆቹ ምናምን በጣም ይወዱታል። እና ሰርታችሁ ሞክሩት፣ ትወዱታላችሁ። ስለምታበረታትኝ ከልባ አመሰግናለሁ። ክበሩልኝ፣ እወዳችኋለሁ፣ አከብራችኋለሁ። ከኔ በላላ ስብሃኑ ተዓላ ወደ ጅዳርግልኝ። ጀዛኩም መላከ ሰላም አለይኩም ወረህመቱላሂ ወበረካቱ